እንዴት አመሻችሁ? እንኳን ደህና መጣችሁ። ታምራላችሁ። እስቲ አንድ ጊዜ። ጋዜጠኛ ካልተጨበጨበለት አይናገርም። በቤስት ሞቲቬሽናል ኮንተንት አሸናፊው ማን ነው የሚለውን ከማወቃችን በፊት አስቀድመን እጮቹን እንመልከት። ቤስት ሞቲቬሽናል ኮንተንት ምርጥ አምስት እጩ ተወዳዳሪዎች አብርሃም ፋንቱ አዶናይ፣ ሊዱ፣ ሊንዳ፣ ዮናስ ሞት፣ የካያ ቤተሰቦች። እስቲ አንድ ጊዜ አጨብጭቡ ፕሊዝ የጂ ፓወር ክሪኤቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አሸናፊው አዶናይ አዶናይ እንኳን ደስ አለ አዶናይ ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን የሰራ አዶናይ እንኳን ደስ አለ። ቤስ ሞቲቬሽናል ኮንተንትን በማሸነፍ በድጋሚ እንኳን ደስ አለ።

ዛሬ ረዥም እንደሆንኩኝ ተሰምቶኛል። ማርያም እቺ ከፍትህን እሺ ችግር የለውም። ድን እንላለሁ። ለዚች ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረግ፣ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ፣ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። ከሜንስትሪም ሚዲያ ወደ ሶሻል ሚዲያ ሆኗል። በተለይ በጣም ትኩስ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ። ድሮኛ ማታ ሁለት ሰዓት ዜና ነበር የሚጠበቀው። አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶችን እያፈሩ ስለሆነ የሶሻል ሚዲያው በጣም ደስተኛ ነኝ። አሁን እስቲ እነማን ናቸው በጣም አሪፍ አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡልን? ተከታተሉን፣ እንመለስ እነማን እንደሆነው ቤስት ኢንፎርማቲቭ ኮንተንት ምርጥ አምስት እጩ ተወዳዳሪዎች፣ አወንታ በርሲሳ፣ ብሩክ ኒውስ፣ ሃይላብ፣ አማሃ ሙሴ፣ ሰለሞን ይድነቃሲ። በሶሻል ሚዲያ ወይም በቲክቶክ አሁን ኮንተንት ኪንግ ይዘት ንጉስ ነው። እና ብዙዎቻችሁ የጥሩ ጥሩ ይዘቶች በማቅረብ በጣም ጎበዞች እየሆናችሁ ነው። አንድ ተወዳዳሪ ነው ያለው፣ አንድ ተወዳዳሪ ነው ያለው። ዋው አምስት እጩዎችን ተመልክተናል። ይሄንን እኔ በሰበር ዜና ነው የማነበው። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርሜታ ብሩክ ኒውስ ብሩክ፣ እንኳን ደስ አለ። ላለፉት ዓመታት ዜናዎችን በትኩስ ትኩሱ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናሚ አሸናፊ ይሆናል።

ለመራጮች፣ ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በቅድሚያ ይህንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራኒዮ ንጉስ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት። ከብዙዎች አንዱ ነው ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኒዓለም ለቤታቸው ያብቃቸው ያስገኛቸው፣ ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ፣ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት ሁለት ዓመታት እጭ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለእሷም ነው። አመሰግናለሁ። ላይፍታይም አዋርድ ምርጥ አምስት እጩ ተወዳዳሪዎች የ2025 ላይፍ ታይም አዋርድ አሸናፊ ዩቲናስ። ዩቲናስ እንኳን ደስ አለሽ። የላይፍ ታይም አዋርድ አሸናፊ ሆነሻል። ዩቲ ሁለተኛዋን የሽልማት ፕሮግራም እንግዲህ አሸንፋለች ማለት ነው። ለዛሬው ምሽት ሁለተኛ አዋርዷ ነው የሆነው። ዩቲናስ እንኳን ደስ ያለች ምንም ያህል በጣም በጣም በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና፣ አልሐምዱሊላህ ረብል አለሚን። ሊያገኝ ሽልማት ባይዘው ቀልድ አይደለም። እላለ አምስት ዓመት ሳይፈርሹ መቀመጥ በጣም በጣም ከባድ ነገር ነውእና በጣም ነው ማመሰግናችሁ። እላለ አምስት ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ በጣም ነው ማመሰግነው። በጣም እናመሰግናለን ዩቲናዝ። እዚሁ ሸላሚያችንን የአመቱ ምርጥ ቲክቶከር የምንሸልምበት ሰዓት ላይ ደርሰናል። የዚህ ሽልማት አሸናፊ ደግሞ ከመቼውም ጊዜ በላይ ለየት ባለ ሁኔታ የመኪና ተሸላሚ ይሆናል። አንድ ኢትዮጵያ ቴክኖሎጂ ሀገር በቀል የሆነ የቴክኖሎጂ እና ኢቭ ኤሌክትሪክ ቪክሎችን በማስመጣት እንዲሁም የተለያዩ ኤሌክትሪክ ቪክሎችን ብቻ በመያዝ የታክሲ አገልግሎትን በመስጠት ላይ የሚገኝ ድርጅት ነው። የቴክኖሎጂ ፓርትነራችን ነው። የሽልማት ፓርትነራችን ነው። Thank you Ethiopia Technology for being our ዝግጁ ናችሁ አሸናፊውን ለመስማት አር ዩ ሬዲ ተዘጋጅታችኋል ወይ ስንጠብቁት የነበረው ጊዜና ሰዓት ላይ ደርሰናል ሽልማቱን የሚሰጡልን ደግሞ ተወዳጁ ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው አርቲስት ሰራዊት ፍቅሬን ባካችሁ ወደ መድረኩ ጋብዙልን ፕሊዝ ዌልክም ቱ ዘ ስቴጅ አወር ቢላቭድ አርቲስት አሜዚንግ

እሺ የሽልማቱን ከመስጠታችን በፊት የኢትዮጵያ ቴክኖሎጂስ የዚህ መኪና ሽልማትን ያቀረበልን ድርጅት ዋና ስራ አስፈጻሚ የሆኑትን አቶ አዶኒክን እባካችሁ ወደ መድረክ ጋብዞልን። ሽልማታችንን ከመስጠታችን በፊት እባካችሁን የኢትዮጵያ ቴክኖሎጂ ሲኦ እና ኦነር የሆኑትን አዶኒክን አቶ አዶኒክን ወደ መድረክ

እየጠበቃችሁት ያላችሁት ሞመንት ከዚህ በላይ እንዳይገፋባችሁ እባካችሁን ገስታችን የሚናገረውን አጭር ንግግር ሰምተን እንመለሳለን። ሰስፔንሱ እያደገ ነው እያደገ ነው። እባካችሁ በትዕግስት ጠብቁን። አንዴ በጸጥታ መልእክታቸውን ካዳመጥን በኋላ ቀጥታ ወደ ሽልማታችን እንሄዳለን። እናመሰግናለን ለትዕግስታችሁ። ይሰማል እባካችሁን። ድጋፋችሁን በጣም እያደነቅንና እያከበርን ወደ ሽልማት ፕሮግራማችን ስንጠብቁት የነበረው ሰዓት ላይ ከመድረሳችን በፊት አጭር ንግግር እንዲያደርጉልን አቶ አዶናይ እዚህ ተገኝተዋል። ስለዚህ በጥሞና እንድታዳምጧቸው በትዕግስት እንድጠብቋቸው ይቅር እንጠይቃለን። እሺ፣ አመሰግናለሁ። ኢነርጂያችሁ በጣም ነው የሚያምረው። ሁለታችሁም እንግዲህ ሁለት በጣም ትላልቅ እጩዎች አሉ። ኦልሬዲ እንዳሸነፋችሁ ነው ሁለታችሁም። በዚህ አጋጣሚ የሚሰማኝ ድርጅታችን ኢትዮጵያ ቴክኖሎጂም ይህንን ፕሮግራም ወይ ደግሞ ይህንን ስፔሲፊክ አዋርድ ስፖንሰር ስላደረገ ከፍተኛ ክብር ይሰማዋል። ኢትዮጵያ ቴክኖሎጂ በኢትዮጵያ የመጀመሪያ ጊዜ ኤሌክትሪክ መኪናዎችን በማስተዋወቅ እንዲሁም በ2020 የመጀመሪያውን የኤሌክትሪክ ቻርጅንግ ስቴሽን ፓተንትን ወስደን እየተንቀሳቀሰ እንገኛለን። አሁን ደግሞ መኪኖችን በአፎርደብል በሆነ መልኩ ለክላይንቶቻችን ለማድረስ ብዙ ስራዎችን እየሰራ እንገኛለን። ከነዛ ውስጥ አንደኛው የቪህክል ፋይናንሲንግ ሲስተም ዴቨሎፕ አድርገን እሱን ፓተንት አድርገን እየሰራ እንገኛለን። ከዛ ደግሞ በጣም ዩኒክ የሆነ ፊቸሩን አንዱን በነገራችሁ ደስ ይለኛል። ሰዎች በቀን ከሶስት መቶ ብር ጀምሮ እየቆጠቡ በመኪና እቁብ የመኪና ባለቤት የሚሆኑበትን ሲስተምም ይኸው እየሰራ እንገኛለን። ሁሉንም ፕሮዳክታችን እንድትጠቀሙ ጋብዛለሁ። አሁን ደግሞ በአዲሱ ፕሮዳክታችን ኢትዮጵያ ኢታክሲ እየመጣን ነው። አፎርደብል እና ኮንፎርተብል የሆነ ራይድ የምትጠቀሙበት ጥሩ ሲስተም ይዘመተናል። በፕሮዳክታችን በቅርብ ላውንች ስናደርግ አይታችሁ ደግሞ አስተያየት እንሰጡን ከወዲሁ እንጠይቃለን። በጣም አመሰግናለሁ። አዶናይ እና ዩቲና ዝግጁ ናችሁ? ሁላችሁ አንዴ አንዴ ግርታ አንዴ አንዴ አንዴ እባካችሁ ጸጥታ! እሺ። የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳስ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን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

አዶናይ እንኳን ደስ አለ። በዛሬው ቀን አንድ ሁለት ሶስት አራት ጊዜ ያሸንፏል። ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። አሸናፊ አዶናይ እንኳን ደስ አለ። አዶናይ ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱ እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድጨርሰው ሁላችሁም ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች፣ እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውን ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶናይ። ፈርስት ኦፍ ኢትስ ካይንድ

ደርሰንበታል። የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው። ተረጋጉ። እሺ፣ ዲቻ ቦይስ ነጻነት አክበረት ወደ መድረክ እንድትወጡ እፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ ወደ መድረክ። አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለህ አዶናይ፣ ቲክቶክ ክሬይተር ኦፍ ዘ ይር አዋርድ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነጻነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ፣ እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው ደበሱ በመኪና ይመለሳሉ ማለት ነው። እሺ ድምጼና ተቻለው የጮህኩኝ እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25 ሺህ ህጻናትን ማገዝ እፈልጋለሁ። 25 ሺህ አረጋውያን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥፍ ምስቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥፍ ምስቱር ጠብቁ። እወዳችኋለሁ። ቴንክ ዩ